የድሬ ሼህ ሁሴን መካነ ቅርስ የድሬ ሼህ ኑር ሁሴን ታሪካዊ መካነ ቅርስ በኦሮሚያ ክልላዊ መንግስት በምስራቅ ባሌ ዞን ጎሎልቻ ወረዳ አናጅና ቀበሌ ይገኛል። ይህ መካነ ቅርስ ከምድር ወገብ 7 ዲግሪ 88 ኬክሮስ እና 40 ዲግሪ 39 ኬንትሮስ በምስራቅ ከባህር ጠለል በላይ 4879 ጫማ ከፍታ ላይ ይገኛል። የመካነ ቅርሱ ክልል 94 ካሬ ኪሎ ሜትር የሚሸፍን ሲሆን በምስራቅ ከዋቢ ሸበሌ ወንዝ፣ በደቡብ ከባህሪን ወንዝ፣ በምስራቅ ከኩርኩዶ ተራራ እና ከገብረ ጉራቻ ወንዝ ይዋሰናል። የድሬ ሼህ ኑር ሁሴን ታሪካዊ ተፈጥሯዊ መንፈሳዊ መካነ ቅርስ የሚገኝበት አናጅና ቀበሌ ከአዲስ አበባ 610 ኪሎ ሜትር፣ ከባሌ ዞን ዋና ከተማ ሮቤ 180 ኪሎ ሜትር እና ከጎሎልቻ ወረዳ ዋና ከተማ ጃራ በ65 ኪሎ ሜትር ርቀት ላይ ይገኛል። መካነ ቅርሱ ከምስራቅ ባሌ ዋና ከተማ ከጊሚር በግምት ከ80 እስከ 110 ኪሎ ሜትር ድረስ የሚርቅ

መስራቹ ሼክ ኑር ሁሴን ቢን መላኪ የተባሉ መንፈሳዊ መሪ ናቸው። የዘር ሐረጋቸውን በተመለከተ መረጃዎች ወጥነት የላቸውም። አንዳንዶች ከሳውዲ አረቢያ ከመጀመሪያው ካሊፋ ከአቡበክር ይመዘዛል ሲሉ፣ ሌሎች ደግሞ በሱማሊያ ባርካ አካባቢ ካለ ነገድ እንደሆነ ይናገራሉ። የአካባቢው ነዋሪዎች በበኩላቸው ሼክ ኑር ሁሴን የሁሉም የአዳም ዘር ወይም መኒ አዳም እንጂ የአንድ ብሔር ዘር ባለመሆኔ ዘሬን ማንም እንዳይቆጠር ብለው በመገዘታቸው ዘራቸውን መቁጠር የተከለከለ ወይም ሐረም ነው። በመሆኑ ማንም የእሳቸውን ዘር አያውቅም ይላሉ። ሼኩ እንደ ማንኛውም ዘረ አብሲ ህያው ፍጡር ቅድመ ዝርያ ያላቸው መሆኑ ባይካድም፣ ሲወርድ ሲዋረድ በመጣ በሀገራችን ባህላዊ የአፈ ታሪክ ዘር ሀረግ ቆጠራ ዘር ሀረጋቸውን ለመቁጠር ለመረዳት ሳያስቸግር አልቀረም። መልክዓ ምድራዊ አቀማመጥ። መካነ ቅርሱ የሚገኝበት ድሬ ቀበሌ በዋቢ ወንዝ ተፋሰስ ዝቅታማ ቦታ የሚገኝ በደን የተሸፈነ ሜዳማ አካባቢ ሲሆን ዙሪያው አብዱል ቃሲም፣ ቀጨምሳሬ፣ ኩባዮ እና ደደላይ በሚባሉ አምባዎች የተከበበ ነው። ይህ አካባቢ የተለያዩ የሥነ ምህዳር ገጽታዎች ያሉት ሲሆን በብዝሃ ጸድ የተሸፈነ በመሆኑ ከፍተኛ መስህብነት አለው። መካነ ቅርሱ ጥንታዊ ታሪክ፣ የኪነ ህንፃ አሰራር ጥበብ፣ ታሪካዊ ፋይዳ፣ መንፈሳዊ እሴቶችን በተመለከተ የድሬ ሼህ ኑር ሁሴን መካነ ቅርስ የተመሰረተው በ11ኛው መቶ ክፍለ ዘመን እንደሆነ መረጃዎች ያሳያሉ።

የድሬ ሼክ ሁሴን መካነ ቅርስ ግብረ ህንፃዎች አብዛኞቹ በአንድ ቦታ ይገኛሉ። ይህ ቦታ የሼሁ አጽም ያረፈበት ታላቁ መስጊድ የሚገኝበት ዋናው ግቢ ሲሆን ገሞ ሼክ ሁሴን በመባል ይጠራል። ገሞ ሼክ ሁሴን ልክ እንደ ሀረር ዓለም አቀፍ ቅርስ በግንብ የታጠረ ሆኖ አስራ ሁለት የመግቢያ የመውጫ በሮች አሉት። ይህም በክርስትና እምነት የሚሰሩት ቤተ ክርስቲያናት አሰራር የተከተሉ ነው። ምክንያቱም ከዘመነ አዲስ ወዲህ የሚሰሩ ቤተ ክርስቲያናት ሶስት በሮችና አስራ ሁለት መስኮቶች አሏቸው። ይህም የሚያሳየው ሶስቱ በሮች የሶስቱ ስላሴ እንዲሁም አስራ ሁለቱ መስኮቶች የአስራ ሁለቱ ሐዋርያት ተምሳሌት ተደርገው ይቆጠራል። ዋናው መስጊድ አምስት የድንጋይ አምድ ወይም ምሰሶዎች ሲኖሩት ከአምስቱ የሰውላት ጸሎት ጋር እየተገናኘ እንደሆነ የመስጊዱ ኢማም ያስረዳሉ። በመሆኑም የመስጊዱ አሰራር በዘመን ልማድ ላይ የተመሰረተ ሳይሆን የእስልምና የክርስትና ሃይማኖታዊ ቀኖና የተከተለ ያጣመረ መሆኑ መገንዘብ ይቻላል። ሌላው የዚህ መካነ ቅርስ አስደናቂ ቅርስነት ገሞ ሼክ ሁሴን ግቢ ጎን የሚገኘው የጸበል ቦታ ወይም የዘምዘም ውሃ ነው። ይህ የጸበል ውሃ እንደ ሌላው ከምንጭ የሚፈስ ሳይሆን ከዝናብ ወራጅ በክረምት የሚታቀብ ነው። እንደ መረጃ ምንጮች የውሃው ኩሬው የተቆፈረው በሼክ ኑር ሁሴን በራሳቸው ሲሆን ከመስጊዱ እኩል 900 ዓመታት ያስቆጠረ ነው። ይህም በሀገራችን የውሃ ማቆር ክህሎት ረጅም ዕድሜን ያለው መሆኑን ያስረዳል። መሆኑም የአካባቢው ሕዝብ ለመጠጥ ለጸበል የሚገለገልበት ሲሆን ለአምልኮ ወደ ቦታው የሚመጡ ምዕመናን በዚሁ ጸበል ሳይጠበሉና ሳይጠጡ እንደማይሄዱ ለማወቅ ተችሏል። አህመድ ሀጂ ማህሙድ እዚህ ይገኛሉ። እዚህ እሳቸው ትልቅ ሊግ ናቸው። እዚህ እንግዲህ እንደነገሩ ይካድማሉ። እና ስለዚህ አካባቢ እየተዟዟረን እናያለን፣ ያስረዱኛል። እስኪ ከመጀመሪያው ጀምሮ ድሬ ሼህ ሁሴን ተመሰረተ፣ እንዴት ነው መሰራረቱ? ስ ምን ይመስላል? ጥንት ታሪኩን ያስገ ችግር

ይኸኛው የልጃቸው ፋጡማ ነው። ይህኛውስ? መሀመድ ተማም እሳቸው ልጅ። ይሄኛውስ አሁን እኛ ያለንበት ከምን ተሰራ ይሄ?

ከዚህም በተጨማሪ በግቢ ውስጥ በርካታ የመቃብር ቤቶች ይገኛሉ። ሁሉም የመቃብር ቤቶች ወይም ገሞዎች በአካባቢው ቋንቋ የተሰሩት ከድንጋይ እና ከኖራ ቅጥራን ነው። ይህ የኢትዮጵያ ውስጥ የህንፃ ኪነ ጥበብ ወይም ይህም በኢትዮጵያ ውስጥ የህንፃ ኪነ ጥበብ እና የኖራ ቀጥራን ማቅለጥ ስራ የተጀመረው በአስራ ስድስተኛው መቶ ክፍለ ዘመን ፖርቹጋሎች ተከትለው ከኦጋን ህንድ በመጡ ህንዳውያን አማካኝነት ነው የሚለውን የውጭ ተመራማሪዎች ትንታኔ ውድቅ የሚያደርግ ነው። በሌላ በኩል የድሬ ሼህ ሁሴን መካነ ቅርስ ህንፃ የአሰራር ጥበብ እንደሚያሳየው በሀገራችን ጥንታዊ የኪነ ህንፃ ጥበብ የነበረው በሰሜኑ ክፍል ብቻ ሳይሆን በደቡብ ምስራቅ ክፍላት እንደነበረ የሚያረጋግጥ ነው። ይህም በሀገራችን የኪነ ህንጻ ታሪክና ምርምር አዲስ ምዕራፍ የሚከፍት ነው። ድሬ ሼህ ሁሴን መካነ ቅርስ በሀገራችን ከሚገኙ ጥንታዊ ኢስላማዊ ቅርሶች መካከል ግንባር ቀደም ሆኖ እናገኘዋለን። ይህም መካነ ቅርስ ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር ያላትን የጠበቀ ታሪካዊ ሃይማኖታዊ ግንኙነት የሚመሰክርና የሚዘክር ነው። መካነ ቅርሱ የእስልምና እምነት በሀገራችን ምስራቃዊ ክፍል ከ11ኛው መቶ ክፍለ ዘመን በፊት ጀምሮ እንደተስፋፋ የሚያስረዳ በነብዩ መሐመድ እንደ ተነገረው ኢትዮጵያን የእስልምና እምነት ተከታዮችን በፍቅር የተቀበለች ክፉ ነገር የማይታስብባት ወይም ደግሞ ዳር አልሂዳድ መሆኗን የሚመሰክር ነው። ከዚህም በተጨማሪ መካነ ቅርሱ በኖራ የተሰራ በመሆኑ በአገራችን የኖራ ማቅለጥ የኪነ ህንፃ ጥበብ ሌሎች የውጭ አጥኚዎች እንደሚሉት ከውጭ የመጣ ሳይሆን ከጥንት ጀምሮ የነበረ አገር በቀል እውቀት መሆኑን ያረጋገጠ የኪነ ህንፃ ታሪክ አሻራ ነው። በመሆኑ መካነ ቅርሱ በሥነ ጥበብ ይዘቱ ለሳይንሳዊ ጥናት የሚሰጠው ፋይዳ በታሪክ ማስረጃነቱ ከፍ ብሎ ልቆ የሚታይ በመሆኑ ብሔራዊና ዓለም አቀፋዊ ጠቀሜታው ላቅ ያለ ነው። መንፈሳዊ እሴትን ስንመለከት የድሬሼ ሁሴን መካነ ቅርስ በአገራችን ዋነኛ የእስልምና እምነት ትምህርት ማዕከል ሆኖ እስከ ዛሬም ድረስ ቀጥሏል። በጥናት እንደሚታየው በቦታው ሶስት አብርሃማዊ አህደ መለከቶች እምነቶች በአንድ ተጣምረው የሚከበሩበት ነው። ከዚህም በተጨማሪ በቦታው ላይ የኦሮሞ ብሔረሰብ የገዳ ስርዓት የሚከበርበት፣ እንዲሁም ሌሎች የባህላዊ ስርዓቶች አምልኮቶች፣ እምነቶች የሚፈጸሙበት በመሆኑ የተለያዩ ብዝሃ መንፈሳዊ ስነ ስርዓቶች በአንድ ቦታ ላይ የሚስተናገዱበት ብቸኛ የእምነት ማዕከል ያደርገዋል። በዚህ መካነ ቅርስ በዓመት ሁለት ጊዜ ታላላቅ መንፈሳዊ ክብረ በዓላት የሚፈጸሙ ሲሆን በበዓላቱም ወቅት ከሀገር ውስጥ ከተለያዩ ክልሎች እንዲሁም ከመካከለኛው ምስራቅ ከምስራቅ አፍሪካ ሀገራት በርካታ አማኞች እየመጡ የሚታደሙበት አህጉር አቀፍ ሥርዓተ አምልኮ ቦታ ነው። በድሬሼ ሁሴን የቅርስ ማዕከል ቁጥራቸው ከሁለት መቶ በላይ የሚገመቱ ነዋሪዎች ይገኛሉ። እነዚህም ነዋሪዎች ሙሉ ጊዜያቸውን የሚያሳልፉት በጸሎት ሲሆን የገቢ ምንጫቸውም የሚያገኙት ከቦታው በስዕለት ከሚሰበሰብ ገንዘብና በአማኞች ከሚሰጥ ንያ ወይም ደግሞ ዘካ ነው። የኛ ቡልቻ አሁን የጎለልቻው ቡልቻ ይዞ መጣ በጣም ለውጥ አግኝተናል ለውጥ አግኝተናል ለውጥ አግኝተናል አሁን ድሮ እንደዚህ አይነት ታሪክ ታይተናል ታ ዘንድሮ ደግሞ በ17 ዓ.ም. በጣም ለውጥ አለ ከእንግዲህ እንደሚቀጥል እኛ ነገር ተሳትፋችሁ እንድታዩ እንፈልጋለን እኔ ዘኪያ ካሲም አብዱቃን ደስ ይላል ደስ ብሎናል ሁላችሁ መታችሁ ደስ ይላል። በየአመት በየሁለት አመትም ቢሆን መታችሁ እኛን ቼክ እያረጋችሁ እኛም ማየት አለባችሁ። በጣም የሌለ ደስ ብሎናል። በጣም ነው የምናመሰግናችሁ ይባላል።